ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ሕፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ከአስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተ ክርስቲያኒቱን ስም ሲሰጧት እናያለን። የድፍረት ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሂዷል። አለማውቅ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

ከዛ በተረፈ እንደ አይነት መግለጫ መስጠት አያሳፍርም? ምንም በሉኝ፣ እኔ አሁን ከዚህ በኋላ የፈለጋችሁትም በሉኝ። እኔ ኦርቶዶክሳዊ ነኝ። ማህተቤን ማናችሁም አትቆርጡትም። የምናገረው ግን ትክክል የሆነውን ትክክል እላለሁ፣ ስህተት የሆነው ስህተት። አባጣን ስህተት ነው የተናገሩት። ሞት አለው ምናምን ዘራፍ ሲሉ አልነበረ እንዴ? ከእሷ የሚበልጥብን የለም ሲሉ አልነበረ እንዴ? እኛ እኮ ከእሷ የሚበልጥብን እንዴ? እሱን እኮ ያገኘነው በእሷ እኮ ነው። በነገራችን ላይ ቃል ሥጋ ሆነ የሚለው እውነት ያ ነው። በነገራችን ላይ ስለዚህ እንደው ይህንን ለማደብዘዝ የሚያደርጉት ነገር በህዝቡ ዘንድ ጸብ የምትረጩበት ነገር ቢቆም ይሻላል። አርፋችሁ ቁጭ አትሉም? እስከ መቼ ነው ቤተ መንግስት ቤተ ክርስቲያንን የሚያሽከረክራት? እስከ መቼ ነው አራት ኪሎ አምስት ኪሎ የሚያሽከረክራት? ትላንት በአራቱ ንግግር ደንግጠን ተሳቀን ነበረ። እርሶም ዛሬ ደግሞ መጡና የተናገሩትን ቀለበሱ። አንድ ጀግና ተናገሩ ብለን ሳምንት ሳይሞላ እኔ እንኳን ሪያክት አላደረግኩበትም። በእርሶ ንግግር አልተናገርኩኝም፣ ጥርጣሬ ኖረኝም አደለም በእውነት ከዛ በተረፈ ትላንትና ስምንት ሚሊዮን ብር የሚፈጅ ምናምን ምናምን ላላችሁት፣ አባፃን እኔ ራሴ ከታምራት ሲጄ ጋር ሙሉ በእውነት በኢትዮጵያ የእሱን የሚያክል ሳውንድ ሲስተምና ስቴጅ ያለው የለም። በነገራችን ላይ ሲጄ ታምራት ሐዋርያው ታምራት ታረቀኝ የሚባል ተነጋግረን አልነበረ? እንዲ ያን ስቴጅ ይሄ ቅራቅንቦ የተሰባበረን ቆሼ ቆንቦሮ ስምንት ሚሊዮን ብር ምናምን ብላችሁ የትኛው እምነት ነው? ስለተሰጠው ነገር እንደው ሲያመሰግንና ሲያወድስ የሆነ ነገር ሲል የእኛ ብቻ እንደገና ነውር እኮ ነው። በነገራችን ላይ በእርሶ ዘመን ንክብር ያየ ነው። በደርግ ዘመን የተቋረጠውን ነገር በኢህአዴግ ዘመን ተቀጥሎ ብዙ ነገር አላየንም። እንዲ ይታዘበናል እኮ ታሪክ፣ ይታዘበናል ታሪክ። ካላወቃችሁ ደጋ ብላችሁ ይሁን። ከዛ በተረፈ አንዲት እየደወለችና እየጠራች የምታስፈራራችሁን ሴት፣ አንድ የሚያስፈራራችሁን ብልጽግና ይዛችሁ ህዝቡን ወኔ የሌለው ነው እንዳታደርጉ። እኛ መቼም ቢሆን መቼ አንደራደርም በሀገራችንና በሃይማኖታችን ስለዚህ ይዛችሁ አትውጡ። አሁን ይዞ ወጣ ተብሎ ትውልዱ እንዲቀጠቀጥ ነው። አይደለም መብት እኮ ነው በነገራችን ይዘን የመውጣት እሬቻ ላይ ይኸው ላሳያችሁ። እሬቻ ላይ ይሄን ልበሱ ይሄን እንትን በሉ ይባላል አይባልም። መብታችን እኮ ነው በነገራችን ላይ መብታችን። እውነት ዝግጅት እኮ ቢኖራችሁ እኮ የኛ ቤተክርስቲያናችን ሎጎ ያለበት አረንጓዴ፣ ቢጫ፣ ቀይ የሆነውን ሰንደቅ በደንብ አድርጋችሁ አሳትማችሁ ሞልቷል። በደንብ አድርጋችሁ አሳትማችሁ ማለት ትችሉ ነበር ግን ይሄን ልበሱ ይሄን አትልበሱ ይሄን ቀይ አረንጓዴ እንዴት ተተረማመሰ ልበስ ብሎት ነው ለዳይቻ የሚለብሰው እና ክብሯን ማዋረድ ኩራት አይደለምና አባ ህፃን ለምን እንደተሸበለሉ ነው ያገባኝ ከልብ ነው ሞዶ ደሞ በጣም በጣም ወዳጅ እንደሆነ ያውቃሉ በጣም ብዙ ነገር አብረን ሰርተናል በኔ ሚዲያ ላይ ግን ያው እንግዲህ አቋም ጉዳይ ነው ከዛ በተረፈ ግን በዓሉ የሰላም ይሆንልን ግን ጥያቄ ውስጥ ገብታችኋል አምስታችሁ ጥያቄ ውስጥ ገብታችኋል

የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። ይህ ቪዲዮ እናንተ ጋር ከደረሰ ሁላችሁም ኃይል እንድሰጡልኝ እፈልጋለሁ። ሼር ሼር ሼር በማድረግ የምትችሉት መጠንና፣ በተለይ አካውንት የትን ስለተመታ ኮፕሊንክ አድርጉልኝ። ደግሞ ፎሎ ማድረግም እንዳይረሳ። በዚህ አጋጣሚ ፕሮቴስታንቶች፣ እኔ ከጴንጤ ቤት እንደመጣሁ ሁላችሁም ታውቃላችሁ። ተወልጄ ያደኩት በፕሮቴስታንት ቤት ውስጥ ነው። አንድ ቀንም የመስቀልን ባህል አክብረን አናውቅም። ከልጅነቴ ጀምሮ እስከ ዕውቀቴ ድረስ የመስቀል በዓል ወይም ደግሞ ደመራ ተደምሮ ችቦ ለኩሰን አናውቅ። ችቦ ለኩሰን የሚሆን ደመራ ተደምሮ ሲቃጠል ያየሁት ከልጅነቴ ጀምሮ በአንዲቱ ሃይማኖት በእምዬ ኦርቶዶክስ ተዋሕዶ ውስጥ ነው። በጴንጤ ቤት ተወልዶ እንዳደገ ሰው ወይም ደግሞ በጴንጤ ቤት ውስጥ እንደኖረ ሰው ቤተሰቦቹን ጴንጤ እንደኖሩ ሰው በዘመን ጥጌ ችቦ ለኩሰን አናቅም። ደመራ ደምረን ለኩሰን አናቅም። ለመጀመሪያ ጊዜ ነው ያየሁት። እና ከዚህ በፊት ታስታውሳላችሁ፣ ጽናጽኑን፣ መቋሚያውን፣ አለባበሱን፣ ያሬዳዊ ቅኔ ዜማውን፣ ሁሉንም ነገር ይዘው ውስጥ ሚሊኒየም አዳራሽ ላይ ሲያደርጉ አይቼ ገርቦኛል። እና ከዚህ በፊት የሌሉ ታሪኮች አሁን ሲደረጉ ያለው ይ ሁሉ ነገር ከዚች ከኦርቶዶክስ ተዋጁ ተኮርጁ። እንደዚህ ደመራ ደምራችሁ እምታለ እምትለቅሱ ከሆነ መስቀልን በዓልን የምታከብሩ ከሆነ ለምን ሼም ይዛችኋል? ለምን ኦርቶዶክስ አትሆኑ? ለምን አትመጡ? ለምን እኔ ያው ሼም አልያዘኝም? ለመዳን ስለሆነ የዘላለም ህይወት ጉዳይ ስለሆነ መዳን ያለው በአንዲቱ ሃይማኖት ውስጥ መሆኑን ስላወቅኩኝ ኦርቶዶክስ ካለመሆን የተነሳ አለመዳን እንደማይቻል ስለማቅ ለመዳን ኦርቶዶክስ መሆን ነበረብኝ። ቢን ኦርቶዶክስ ሆንኩኝ። እዚህ ነገር ደግሞ እርግጠኛው የምነግራችሁ የገብርኤልን በዓልንም በቸርቻችሁ እንደምታከብሩ አመታዊ በዓሉ ወራዊ ክብረ በዓሉ የሚካኤልንም ወርሃዊ ክብረ በዓል ዓመታዊ ክብረ በዓልንም፣ እርግጠኛውን የሚነግራችሁ አሁን ጀመራውን እንደዚህ ካደረጋችሁ ይህ አይቀርም። ስለዚህ ሺ ማያይዛችሁ ኑ አምልጡ። እኔ ግን እንኳንም ኦርቶዶክስ ሆንኩ። መስቀል አብርሃ በከዋክብት አሰርገወ ሰማይ መስቀል አብርሃ በከዋክብት አሰርገወ ሰማይ። በየትኛው የወንጌል ክፍል ነው መስቀል አብርሃ በከዋክብት አሰርገወ ሰማይ ተብሎ የተጻፈልህ? እንግዲህ ጋሽ ተዘተው መሳሳት አይሰለቸው፣ እኛ ደግሞ ማረም አይሰለቸን። እንደው ምን አይነት ሕፃን የሆነ ልጅ ነው። ነፍሲ ይማርበሉት ሁላችሁም። ለማንኛውም ኮሜንት ላይ የገባችሁ ነፍስ ይማርበሉት። ኦኬ መስቀል አብርሃ በከዋክብት አሰርገወ ሰማይ የሚለውን እኔ ደግሞ ለምን አባቶቻችን እንዳሉ አሁን ቀጥታ ታሳያቸዋለሁ። ከታሪኩ ማለት ነው በመጀመሪያ አንተን እንጂ መጽሐፍ ቅዱስ ብቻ ወንጌል ብቻ የምትለው እኛ መጽሐፍ ቅዱስ ብቻ አንልም። ይሄንን ተረዱን ተረዳን አንተና መሰሎች፣ ምክንያቱም ከመጽሐፍ ቅዱስ ውጪ እኛ ምን አለን? ቀኖና አለን፣ ትውፊት አለን፣ ስርዓት አለን፣ ሌላ ብዙ ነገሮች አሉ፣ ገድላት፣ ድርሳናት፣ ተአምራት አሉን እያልናችሁ እኮ ነው። አንተና መሰሎች የመስቀል ጠላት ስለሆናችሁ ሁልጊዜ መስቀል ላይ፣ ቅዱሳ ላይ አፋችሁን ታለቃላችሁ። የዘንዶን ምላስ ቃል አቀባይ ሆናችሁ አሁን ደርሳላችሁ። ለሱና መጻፍሩስ ምን እንደሚላችሁ ነው። ይነግራቸዋል። ስለ መስቀል ማለት ነው። ስሙ። ስለ መቤታችን በጮሁን ጊዜ ወረው በላ ናቸው፣ ይታሰሩ ያላቸው የቤተ ክርስቲያን አባቶች። ስሙ፣ እስከ ሞት የታመኑ እስከ ሞት የሚታመኑ አባት ናቸው። ስሟቸው ማን ነው? ከናንተ ውስጥ አንድ ጓደኛችሁ ወላጅናትን አጣሎ ፎቷን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ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 ማራሃዴናሪሃላዳባጋዝ እልህ ላባሃጋንዴሪላሃዳባግ ማላሃዳጋስ ማሾራ ልሳን አለኝ። ልሳን፣ ሰማያዊ ልሳን፣ አንተ የማትሰማው አጋንንት የማይሰማው አጋንንት የማይሰማው አንተ የማትሰማው አንተ የማትሰማው አጋንንት የማይሰማው ከእግዚአብሔር ጋር ስትሬት የምነጋገርበት ከመንፈስ ቅዱስ ጋር በቀጥታ የምነጋገርበት ሰማያዊ ቋንቋ አለኝ። ለእንደነዚህ አይነት ካባ ላላወለቁ ለተኩላዎችም አድርሱልኝ። በተለይ ከቤተ ክርስቲያን ቆቧንም፣ ካባውንም መስቀሉንም ይዘው ነገር ግን ስራቸው የመናፍቅ ለሆኑ ሰዎች ይድረሰልኝ። ማን ብዬ ስምን እንደምጠራው ባላቅም፣ ይሄ እኔ ሁለት እኔ ልሳን እናገራለሁ። የምናገረው ልሳን ሰማያዊ ቋንቋ ነው። ናም ልሳን የማይናገር ክርስቲያን የለም። እኛም ልሳን እናገራለን። ልሳን ማለት ቋንቋ ስለሆነ አሁንም ማወራ በአማርኛ ቋንቋ ነው። ይሄን አማርኛ ቋንቋ ቻይና ያለው ሰውዬ አያውቀው ምን እያወራው እንዳለው፣ ኡጋንዳ ያለው ሰውዬ ምን እያወራው እንደሆነ አያውቀው? አንተ ግን በሚገባ ቋንቋ ከእግዚአብሔር ጋር ሚስጥርን በምነጋገርበት በዚህ በአማርኛ ቋንቋዬ ልክ ለአንተ ደግሞ መልስ የመለስኩልህ እንዲገባ የሚተረጎም ልሳን ስለሆነ እኔ አሁን እያወራውኝ ያለሁት ልሳን ከቋንቋ ያለፈ ሌላ ትርጉም ስራ የለው። እኔ ግን ኦርቶዶክስ ከሆንኩኝ በኋላ ሁለት ስም አለኝ። አንድ ሰዎች የሚያውቁት ተመስገን የሚባል ሁለት ደግሞ መላእክቶችና ደግሞ በሰማይ ያለው አባቴ የሚጠራኝ ተመስገን ብሎ የሚጠራኝ ደግሞ ከዛ ባሻገር ደግሞ የሰማዩ አባቴ ክርስቶስ ኢየሱስ መላእክቶች ደግሞ ሲጠሩኝ ደግሞ ገብረ ስላሴ ብሎ ይጠሩኛል። አንተ የስላሴ ባሪያ የስላሴ ልጅ በስላሴ መታመን እያሉ ገብረ ስላሴ ብለው ይጠሩናል። ክርስቲያን ሁለት ስም አለ። አንድ ሰይጣንና ክፉ ሰዎች ደግሞ ስጋ ለባይ ሰዎች የማያውቁት የክርስትና ስምና ደግሞ ማንኛውም ሰው ቀበሌ ምት ምት ያለው መንግስትም የሚያቀው ኖርማል በአካባቢ ምን እንደተራበሰ። ስለዚህ ዓለማወቅ ከተጠያቂነት ስለማያድን አበው እንደዚህ ይላሉ፣ ከመጠምጠም መማር ይቅደም። የጠመጠም ኮንቆብን ከማድረገ በፊት መማር ስለሚቀድም ልሳን ምን ማለት እንደሆነና ደግሞ በዚያ አጋጣሚ ደግሞ ሪባጃ ላቡራ ላልካት አሁን ቅድም ላወራው ቋንቋ ትርጉሙ ምን ማለት ነው አጋንንትን እያመለክን ወይስ ማንን እየጠራ ወይስ አጋንንት እየሳብክን? እዚህ ከመጠምጠም መማሪቅ ደም ተኩላዎች ረፉ። ምክንያቱም ስለ ባንዲራው አልፈራም፣ አላፍርም። ኢትዮጵያና ኦርቶዶክስ ተዋህዶ ሃይማኖት እኮ መስቀልና ማተብ ናቸው። መስቀልና ማተብ ናቸው። ጎንደር ታሪክ አልባ ስለሆኑ እቺን ሀገርም ታሪክ አልባ ለማድረግ ትውልዱን ቀስ እያሉ ወኔውን እየሰለቡ ለታሪኩ ደንታቢስ እንዲሆን ለሀገሩ ደንታቢስ እንዲሆን ለሃይማኖቱ ደንታቢስ እንዲሆን እያደረጉ ነውና፣ ልጆች ንቁ። በተለይ ወጣቶች አስቡበት። ሁሉም ቦታ ተገኙ። የጥምቀት ታቦት ተሸክመን የምናከብረው የመስቀል መስቀል ዘመን የምናከብረውን በዓል ማን ነው የሚያደበዝዘው ማን ነው የሚያዳክመው ማን ነው እንዲህ ቀዘቅዝ የሚያደርግ አስተውል ትውልድ እንዳታ ቀዘቅዘው መቅመቅ አርገው መቅደመቅ አርገው በማን መሰለ ያንተ ነው ፈሪያቱ እኛስ ካለን እስክንሞት ድረስ አለን ደማችን ጠብ ይላል የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀርም ተወደድም ትጠላ ተወደድም ትጠላ ሃይማኖታችን አናፍርም በሃይማኖታችን ወደኋላ አንልም። አሁንም ጀምሮ አሁንም ጀምሮ አንገት ጥጣሉ ነምታ አይዞህ፣ ካከበርከው ትከብራለህ። ከፈራ ፈሪ ፈሪ እኮ አያመልጥም፣ ፈሪ እኮ አያመልጥም። ጠንቀቅ ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደኋላ ይባላል። ጥምቀትን የመስቀልን በዓል አደራ ጠብቁ፣ በዓላችሁ ይችላል ይላል ያገሬ ሰው። አሁን በሰማይ ያለውን ባንዴራ ማን ይጠቀልልናል ብለው ነው። ይሄ አስፈልግም የሚሉ አንዳንዶች ያልገባቸው ከደመናው ላይ የሚቀረጸውን እስኪ ማነው የሚያወርደው? ይህ ሊያወርደው ይችላል፣ መሰላ ሊያወርደው ይችላል። የሰማዩን ባንዴራ በምን መሰላል ሊያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ይጨብጣል። ይቺ በዓል ለዘላለም ናት። አትርሷት ከነጠቅ በኋላ መመለሻ የለም ተጠንቀቅ ሁለቱን የጥምቀትና የመስቀልን ደመራ በዓል አደባባይ አላከበር ነው ይህን ድል ተጠቀምበት ወደኋላ ትበል አትሽሽ ማልሰጠው ነው በዓሉን ብሰል ጥሪያቱን ያዚህ ራስ ግን ጠብቅ አንተ ካልጠበቀው ማል ይጠብቅልኝ ነው መረከብ ያንተ ነው ዳር ተመልካቻቱን መስቀሉ ያንተ ነው ጥምቀቱ ያንተ ነው በዓልህ ነው እግዚአብሔር ይመስገን ከመሀል ላይ የሚለጠፍ ነበር ይህን ልምዛ ይህን የተለጠፈውን አንሳ አሁን ብዙ ባንዴራ ቤተ ክርስቲያን የራሷ ነጻነት አላት። ቤተ ክርስቲያን የራሷ ክብር አላት። ቤተ ክርስቲያን የራሷ ነጻ መድረክ ፈላጊ ናት። ሁሉም ያም ይህንን አድርጊ የም ይህንን አድርጊ ስላላት እየተጎተተች የተባለችውን የምታስተናግድ አትሆንም፣ አይደለችም። የፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለእኔ የመጀመሪያዋም የመጨረሻዋም ሕይወቴም ማንነቴም፣ ክብሬም ቤተ ክርስቲያኔ ስለሆነች እሷ ስትደፈር ዝም አልልም፣ እናገራለሁ። የመጣውንም ለመቀበል በጸጋ ዝግጁ ነኝ። መደፋፈሩ በስቷል። መንግስትም፣ ቤተ ክርስቲያኒቷን ይደፍራታል አልፎ ይሄዳል። ቤተ ክርስቲያኒቷን መድፈር ግን አደጋ ነው። ለሃይማኖቱ የማይሞት የለም። አዎ ከዚህ ቀደምም ብዙዎች ሙተዋል፣ ነገም ብዙ ይሞታል፣ ትናንትም ብዙ ሙቷል። ተከባብረን እንኑር፣ ለሰላም እንኑር። ስለዚህ ከወሬ እንራቅ፣ ቤተ ክርስቲያኒቱ ትከበር። እንደ ሃይማኖት ለሃይማኖት አንገትን መስጠት ከአባቶቻችን የወረስነው ውርሳችን ነው። ማንም የማይፈቀው ማንም ምንም ይዞ ቢመጣ የማያንበረከከው እስከ መጨረሻው ወቀታ ድረስ የእግዚአብሔርን መንግስት በመናፈቅ የምንቀበለው አሁን የቀረው በልውጡ ብሎ የመረካከብ ስራ ነው፣ ቤተ ክርስቲያን የቀራት ይህን። ደግሞ ቁሞ የሚያየለም ዝም ብሎ የሚያየለም። ሶምሶን ያለዋለት ትፃ ነፍሴ ምስለ ኢሎፍላውያን፣ ነፍሴ ከኢሎፍላውያን ጋር ትውጣ ነው ያለ። ከሃይማኖቴ ጋር የኔ ነፍስ ትወጣለች። በሃይማኖት አንደራደርም። ከዚያ ውጭ ግን ይህንን ካላደረጋችሁም፣ ምን ልትናገሩ መጣችሁ? ይሄ ካልሆነ እንዲህ እንሆናለን የሚለው ምንም የትም አይደርስም። እሱ የትም አያደርሰንም። አይተናል። ዘመናት አልፈዋል። ገዢ ሰላም ብቻ ነው። ገዢ ፍቅር ብቻ ነው። አመስ ኃይል ጉልበት፣ ጦር የተወሰነ ጊዜ ነው የሚገዛው። ከተወሰነ ጊዜ በኋላ አቅም የለውም። በራሱ ይወድቃል። አይተናል። በዓለም ዙሪያ ዛሬም እያየን ነው። ፍቅርን የሚገዛውን ያህል ማንም ገሱ አያውቅም። የመጀመሪያው ችግር እግዚአብሔርን የማያውቁ ሰዎች ካህናት ይሆናሉ። እግዚአብሔርን የማያውቁ ምናምንቲዎች ሰዎች በእግዚአብሔር በአምልኮ ቦታ ውስጥ በእግዚአብሔር ቤት ውስጥ በኃላፊነት ይቀመጣሉ። የኤሊ ልጆች ምናምንትዎች ነበሩ፣ እግዚአብሔርንም አያውቁም ነበር ይላል። ካህናት ነበሩ፣ ግን ምን አይሉም ነበር። አቤት አስቡ እንግዲህ እግዚአብሔርን የማያውቅ ካህን አገልጋይ የሆነበት የእምነት ቦታ ምን ያህል ድቅድቅ ጨለማ እንደሆነ እዚህ ያለን ሁላችን አብረን እንመልከት። ጊዜያችን እዚህ ሁላችን አሁን እንግዲህ እውነት አይደል፣ እውነት እንነጋገር። ፖለቲካ እንነጋገር ወይስ እውነት እውነት እንነጋገር? አይደል፣ እውነት እንነጋገር ከተባለ አስፈሪ ነው። አንድ አይነት ነው የሚሆነው። ብዙ አገልጋዮች እግዚአብሔርን እውቀት ቢኖራቸውም እግዚአብሔርን የማያውቁ ሰዎች አሉ። አዋቂዎች ሊሆኑ ይችላሉ፣ ግን እግዚአብሔርን የማያውቁ ሰዎች አሉ። ከዚህ የተነሳ የእግዚአብሔር ቤተ ክርስቲያን ቤተ ክርስቲያን የተባለችው የጥቅም ቦታ ትሆናለች። አሁን እናየዋለን። እነዚህ እግዚአብሔርን የማያውቁ ሰዎች ስስታሞች ናቸው። እነዚህ አገልጋይ ካህናት አገልግሎታቸውን ለጥቅምና ለክብር ብቻ ያውሉታል። በዚህም ምክንያት አገልጋዮቹ ራስ ወዳዶች፣ ስስታሞች ስለነበሩ የእግዚአብሔርን ድርሻ እና የራሳቸውን ድርሻ አይለዩም። ለእግዚአብሔር ክብር የሚውለውን የመስዋዕት ጉዳይ መጀመሪያ ራሳቸው ይወስዳሉ። ስለዚህ ራሳቸውን የሚያስቀድሙ ናቸው ማለት ነው። የእነሱን ድርሻ ሳይለዩ ሁሉንም ለራሳቸው ብቻ ያደርጉታል። መጽሐፈ ሳሙኤል እንዲህ ይልልና፣ የካህናት ልምድ በሕዝቡ ዘንድ እንዲህ ነበረ። ሰው ሁሉ መስዋዕት ሲያቀርብ ስጋው በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበር። በእጁም ሶስቱ ቅድም ስትማሩ ነበር። ብፁዕ አባታችን አቡነ ማርቆስ ይህንን ሲገልጹት ነበረ። ሰው ሁሉ መስዋዕት ሲያቀርብ ስጋው በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበር። በእጁ ሶስት ጣት ያለው ሜንጦ ነበረ። ወደ ድስቱም ወይ ወደ ምንቸቱ ወይ ወደ አፍላሉ ወይም ወደ ቶፋው ይሰድ ነበረ። ሜንጦ ያወጣውን ሁሉ ካህኑ ለርሱ ይወስድ ነበር። ወደዚያ በመጡት በእስራኤላው ያለ በሴሎ እንዲህ ያደርጉ ነበር። ወስደው ያ ነገር የዘረፈውን ነገር ዘርፈው ለራሳቸው ያደርጉ ነበር። ይሄ መብቱ የፈቀደላቸው ናቸው። ነገር ግን ከዚህ የከፋ ደግሞ ያደርጉ ነበረ፣ ስልጣናቸውን ለጥቅማቸው ብቻ ያንን ክህነቱን ለዕለት ጥቅም ብቻ ያውሉት ነበረ። ጨለማ ዘመን እንደዚህ ነው የሚሆነው። መንፈሳዊነት ይጠፋና የእግዚአብሔር ቤት የአምልኮ ቦታ የጥቅም ቦታ ብቻ ይሆናል። አገልጋዮች ደሞዝተኞች ብቻ ይሆናሉ። አገልጋዮች ዘማሪያኑ፣ ሁሉም የሚያገለግሉ ሰዎች ከሚያገለግሉት ነገር ጥቅም ለማግኘት እንጂ ለክብር ወይም ደግሞ የአገልጋይነት ሳይሆን የተቀጣሪነት መንፈስ በማህበረሰቡ ይኖራል። የትም ቦታ ሂዱ፣ ስንት ነው ደሞዝ ነው የሚጠይቅ እንዴት ነው አገልግሎት